ነው ጠግቤ ነው። ከፍ ይበል እኔ ምልሽ እንዴት ነው ቴከ ወይ ምሳ ይዞ የሚሄደው ማለት ሲታይ፣ ምስኪን ነገር ነው ሰውየው። ዋጋውን እንዴት ቻለው? አይ የእሱ ተመላሽ ምግብ ስለሆነ ብዙም ውድ አይደለም። አልገባኝም። ተመላሽ ምግቡን ነው የምትሸጡለት? አዎ። እዚህ ጋር እንደምታዩት እንግዲህ በምስሉ ላይ እንደሚታያችሁ አንድ ባለ ሀብት የሆነ ምግብ ቤት ሄድና ምግብ ያዛል። ምግብ ካዘዘ በኋላ እንግዲህ ውስጥ ከሚበላው ሆዱ እስከሚጠግብ ከበላም በኋላ እጁን በሶፍት ነገር ጥርቅርቅ ያደርግና ና ቁጭ ይላል ማለት ነው። ጠረጴዛ ላይ ምግቦችን ምንም ሳይነካቸው ነበር ያስቀምጣቸው። በዚህም የተነሳ እንግዲህ አስተናጋጇ ወደ ሰውየው ወይም ደግሞ ወደዚያ ባለሀብት ሰው ጠጋት ልና እሺ፣ ምን ልታዘዝ ምግቡ አጣፈጠም? እንዲህ በማለት ትጠይቀዋለች። እንግዲህ ያ ባለሀብት ወጣት የሆነው ሰው አይ ምግቡ በጣም አሪፍ ነው፣ ጠግቤያለሁ፣ አመሰግናለሁ በማለት እንግዲህ ይነግራታል፣ እንዲሁም ደግሞ ይመልስላታል ማለት ነው። አስተናጋጇም እንግዲህ እሺ በማለት ያንን የተረፈውን ምግብ ይዛ ወደ ኪችን ታድርጋ ተወስደዋለች። ከወሰደችውም በኋላ እንግዲህ አልደፋችው ምንም የጨመረችበትም የቀነሰችበትን ምግብ የለም። ያንን ምግብ ማድረግ የፈለገችው በንጹህ ፌስታል አስቀመጠችው እና ቋጠረችው። እንግዲህ ከደቂቃዎች በፊት አንድ በጣም ሽማግሌ የሆነው እንዲሁም ደግሞ አቅመ ደካማ፣ ምንም አይነት ገንዘብ የሌለው ድሃ ሰው ይመጣል። ወደዛ ሆቴል ወይም ደግሞ በሁሉም ሰው ከሚጠቀሙበት የሆቴል ምግብ እንደ ማንኛውም ሰው ሊጋበዝ ወይም ደግሞ ሊገዛ ወይም ደግሞ ከዛ በጣም ባለሀብት የሆነ ሆቴል ላይ ገብቶ ሊመገብ አልነበረም የመጣው። ከመጣም በኋላ ያ ወጣት እና ትልቅ ሰውዬ እንዲሁም አባት የቤት አስተናጋጇ፣ እንዲሁም ደግሞ ካፌውን ስትንከባከቡ የነበረችው ልጅ ያን በልቶ የጠገበውን የአስተናጋጁን ተራፊ የባለሀብቱን ተራፊ በፌስታል ትቋጥርለታለች። የቋጠረችውንም እንግዲህ ለዛ ሰው ትሰጠዋለች ማለት ነው። ከሰጠችውም በኋላ እንግዲህ ያ ሰው አመሰግናለሁ በማለት እንዲሁም ደግሞ ተጨማሪ ገንዘብ አስከፍላ ነበር የተቀበላቸው። ቢሆንም እንግዲህ ይህንን ቁጭ ብሎ ሲመለከት የነበረው ከዛ ሆቴል ውስጥ እንዲሁም ደግሞ የራሱን ትራፊ ከፍሎ ባተረፈበትና በበላበት ነገር ሌላ ሰው ደግሞ የከፈለበትን ዋጋ እጥፍ እጥፍ ወይም ደግሞ የዛን የከፈለበትን ሩብ ተርፍ ላለ እኮ ምግቡ ግን ደግሞ ሲሰጡት ያ ሰው በነፃ አልተቀበለም፣ ገዝቶ ነው። በትንሽ እየብሬ ይገዛና ያችን በፌስታል ሊቋጠራት የቋጠራትን ምግብ ከልጁ ጋር እንግዲህ በዛ ዝናብ እየዘነበበት እንዲሁም ደግሞ ልብሶቹ እንዳለ ቀደድ ብለው ጫማው ተቀዶ ዝናብ እንኳን ከላዩ ላይ ይሄደበት ምንም ሳይመስለው፣ ግን ያችን የገዛትን የቋጠራትን እንጀራ ይዞ ከልጁ ጋር የሆነ ደረጃ ላይ ቁጭ ብሎ መብላት ይጀምራል። እንግዲህ ይህ የተመለከተው ወይም ደግሞ የአባለ ሀብቱ እንዴት በማለት አስተናጋጇን መልሶ ይጠይቃታል። እና እስኪ አንዴ ምንድን ነው በማለት ጠይቃት። ያቺ አስተናጋጅም እንግዲህ ምን ልታዘዘው ማለት በድጋሚ ይጠይቀዋለች። አይ ምንም ግን ለምንድን ነው እኔ ያተረፍኩትን ምግብ ወይም ደግሞ ሰው አትርፎ ያስቀምጠውን ምግብ ከፍሎ። ደጋሜ ሌላ ተጨማሪ ወጪ የምታወጡት በማለት ይጠይቃታል። ያች አስተናጋጅ እንግዲህ እዚህ ቤት ያው ምንም ችግር የለም፣ በዛ ላይ ደግሞ ተጠቃሚ የሆነ ትራፊ ስለሆነ ቢሸጥም ወይም ደግሞ ተጠቅመሁበት የነበረውን ምግብ ነው ድጋሚ እየሸጥኩላቸው፣ በዛ ላይ ደግሞ ይህ ሀሳብ ወይም ደግሞ ይህ እቅድ ያለ አይደለም። እንግዲህ ያ ባለ ሀብት ምንድን ነው ሌላት የፈለገው ለምንድን ነው እኔ የከፈልጉበትን ተመልሶች ገንዘብ የምታስወጪው? ምን ነበረበት፣ ዝም ብለሽ ብትሰጪው? ከሰጠሽው አይቀር ለምን ሁለተኛ ውጭ ታስወጪዋለሽ? እንደዛ ብስቁል ብሎ እያየሹ በማለት ነበር የጠየቃት። እንግዲህ አስተናጋጇ ይህንን ስራ የሚያሰራኝ አለቃዬ ነው። እዚህ ቤት እኔ ተቀጥር እኔን የምሰራው እንጂ ልክ እንዳንተ ፈታ ዘና ብዬ የምሰራ ሰው አይደለውም ደግሞ የምን ሚስጥር ተናገረች ብሎ ከስራ እንዳያባረረኝ አደራ በማለት ያች አስተናጋጅ እንግዲህ ተጠይቀዋለች ማለት ነው። ያን ተጠቃሚ ባለሀብት የሆነውን ሰው እሱም እንግዲህ የነ ሁሉም ሚስጥር ከነገረችው በኋላ ምንም እንዳታስቢ አይዞሽ በማለት ያን እንግዲህ በፌስታል ቋጥሮ ሲሄድ የነበረውን ሰው እየተመለከተ ይከታተለው ነበር። በፌስታል እንግዲህ ከቋጠረን በኋላ ያ ወጣት እንዲሁም ደግሞ አቅመ ደካማ ጎልማሳ የሆነ ሰው የሆነች ቦታ ላይ እንግዲህ ተቀምጦ ከልጁ ጋር ገንዘብ ስለሌለው ወይም ደግሞ በዛች ፍረፋሪ በተገዛችው እየተገዛችው መቅመስ ይጀምራል። እንግዲህ ሁለቶችም እዚህ ቀን እንደሚታየው በጣም ርባቸዋል። ነገር ግን ራባቸውን ለማስታገዝ የሚጠቀሙትና የሚበሉት ነገር በጣም ገራሚና ድንቅ ነበረ። ማጣት አንዳንዴ ክፉ ነው። ነገር ግን ባለ ሀብቶች ደግሞ ወይም ደግሞ ለምን ዝም ብለን በነፃ እንሰጣለን የተጠቃሚ ምግብ ቢሆን ዋጋ አለው በማለት ከምንም በላይ እንግዲህ ገንዘብን ስለምንወድ ብቻ ይህን ነገር የምንሰራ ሰዎች ከብዙዎች የተጌቶች ነን። ገንዘብ ወዳድ ስንሆን በዙሪያችን ያሉትን ሰዎች እንዲሁም ደግሞ አጠገባችን የነበሩትን እያንዳንዱን ሰዎች እንረሳቸዋለን። ነገር ግን ገንዘብ አብዝቶ መውደድ ደግሞ ሌላ የገባት ችግር ሊያመጣ ይችላል። እንግዲህ ይህ ቪዲዮ እንደሚያሳየው አንድ ባለሀብትና አንድ ደግሞ በጣም ምስኪን የሆነ አቅመ ደካማ የሆነ እንደፈለገው በራሱ ገንዘብ ወይም ደግሞ ለፍቶ በሚያመጣት ገንዘብ የሚፈልገውን ነገር አለማግኘት፣ አለመግዛት፣ የተለያዩ ነገሮችን የሚያሳይ ምስል ነው። እንግዲህ አንዳንድ ሰዎች ደግሞ ገንዘብን በጣም አብዝተን ከመውደዳችን የተነሳ ምን እናደርጋለን? ያለውን የሌለውንም ሰው እኩል በማየት እኩል ገንዘብ እንዲከፍሉ እናደርጋለን። ይህ ደግሞ አግባብ አይደለም። አንዳንዴ እንግዲህ ለዛ ሰው መተዛዘንም ርህራሄም ቢኖር የተሻለ ነው ማለት ነው። እንግዲህ ከምስሉ ላይ እንደምታዩት ይህ ምን ያስተምራል? እስኪ እናንተ እየተማራችሁበት ወይም ደግሞ የቪዲዮ ትክክል ነው አይደለም ብላችሁ የምታስቡትን ሀሳብ ካለ በኮሜንት ላይ ያስቀምጡልን ማለት ነው። በአሁኑ ሰዓት ገንዘብ እንዴት ነው የሚጠቀመው ሰው እንዴትስ ብንጠቀመው ጥሩ ነው? እንዲሁም ደግሞ ከዚህ ቪዲዮ ውስጥ ምን ተማራችሁ የሚለውን ጥያቄ ለእናንተ ትቼላችኋለሁ ማለት ነው። እንግዲህ ሰላም ጤና ይስጥልኝ። የቤተሰቦች ለዚህ ቻናል እንግዲህ አዲስ ከሆነ ሰብስክራይብ ያድርግ ላለሁ ያው እንግዲህ እዚህ አዲስ የሚለው ቻናል በጣም እይታው እየቀዘቀዘ እየቀዘቀዘ ነው። ለምን እንደሆነ በኋላቅም የውኛ ደግሞ ተስፋ ባለመቁረጥ ወደፊት ምንድን ነው አሁን እዚህ ቪዲዮ ላይ እንዳየ ነው እንግዲህ ገንዘብ ሁሉም ሰው ገንዘብ ወደ ቤት አገኛለሁ ይከፍላል ብሎን አይደለም የሚታገለው። ነገር ግን እንደውም ምናልባት እኮ በዩቲዩብ ገንዘብ ብናገኝ ይህን ያክል ጨካኝ እንዳትሆኑ እላለሁ እኔ በበኩሌ ማለት ነው። ገንዘብ ለማግኘት ነው ሁሉም ሰው የሚለፋው፣ የሚጠራው፣ የሚደክመው በቃ የዕለት ለዕለት ኑሮ ለማሻሻል እንዲሁም ደግሞ ነገ የተሻለ ቀን ነው በማለት ለማሳካት ነው ደፋ ቀና የሚለው። ግን ደግሞ እኛ ሰዎች አንዳንዴ ይህን ነገር እንዘነጋሉ። ሌላ ነገር የሆነ ገንዘብ ስናሳድግ ብዙ ነገሮችን የምናጣቸው ነገሮች ይኖራሉ። አንዳንዴ ቆም ብለን ብናስብ መልካም ነው ብላለሁ። ከዚህ ቪዲዮ የተማራችሁት ጥልቅ ሀሳብ ወይም ደግሞ በዋነኝነት ምንድነው የሚል ጥያቄ እኔ ደግሞ አቅርቤላቸዋለሁ። ይህን ጥያቄ ደግሞ ኮመንት ላይ አስቀምጡ ማለት ነው። እንግዲህ ኮመንታችሁን ደግሞ በተገኘ አይተን እንመልሳለን ማለት ነው። እኔ የተማርኩት አንድ ነገር አለን። በጣም የገንዘብ ሰው አለመሆን ገንዘባችን እንዴት እንደምንወድ ስግብግብነት ነው። እንግዲህ ገንዘብን ከምንም በላይ ከሰውም ከምንም በላይ አስፈልገን በጣም አጥጠን የምንወደው ከሆነ አለ የተባለ እንግዲህ ሰገብ ጋባን የምንሆነው ይህ ደግሞ አግባብ አይደለም። እንግዲህ መልካም ጊዜ ይሆናላችሁ።